ነበረ ጋስት አሁን ይውልሽ ምን መሰለሽ ሩታ አሁን እዚ ጋራ ሞልቷል ገባሽ አንድ ሰው አስወርደሽ ወይ ብታስገቢኝ ጥሩ ነበር በጣም ብዙ ጊዜ ኮሜንት ጻፍኩኝ እና የሚያየኝ ሰው አጣሁኝ ለዛ ነው እና ማረብሽ ነበረ እና እሺ እወዳቸዋለሁ፣ ሁላችሁንም ሩታዬ፣ በጣም ነው የምወድሽ። ይኸውልሽ ቤተሰቦችሽ ማለት ነው፣ እኔ የምነግርሽ ነገር እግዚአብሔር ምስክሬ ነው፣ በጣም ነው የሚወዱሽ ማለት፣ በጣም እዚህ የምታያቸው ሰዎች ማለት ነው። እኔ የማውቀውን ስለማውቅ ነው፣ ጌታን ነው የምልሽ፣ በጣም ነው የሚወዱሽ፣ በጣም ነው የሚሳሱልሽ፣ በጣም ነው የሚያከብሩሽ እና በጣም እድለኛ ነሽ፣ ጌታን በጣም እድለኛ ነሽ። ታዲያ እኔ እናንተንም ደግሞ እግዚአብሔርን ማለት እንዴት እንደሆነ አላውቅም። ንጹህ በንጹህ ልባችሁ ነውና ማለት ንጹህ ልብ ነው ያላችሁና እኔ ብቻዬን አይደለም እንደዚህ ያደረኩት። ንጹህ ልብ ያላቸው ሰዎች ናቸው ከጎንሽ ያሉት። እግዚአብሔር ለእናንተም እንደዚህ የሚወዳችሁ ሰው ይስጣችሁ፣ ክፉ አይንካችሁ፣ እግዚአብሔር ያክብራችሁ። ደግሞ ማርያም በሽልማት ታውጣሽ እናቴ። በጣም ነው እግዚአብሔር አምላክ ያክብርልኝ እናንተንም ሁላችሁንም ኦዲንሶች በጣም ነው የማመሰግናችሁ። ባለፈውም እየተናገርኩኝ ነበር እና በጣም የምወዳቸው በጣም የሚወዱኝ በጣም የሚያኮሩ ፋሚሊ ፋሚሊዎች ነው ያሉኝ ብዬ ስለ አንዳንድ ሰዎች ሙድ ሊዝ ወይ ሊያላግጡ የሞከሩ ሰዎች አሉ ግን እናንተ ከዛ በላይ ናችሁ እና በጣም አድርጌ ነው አመሰግነ። እኔ ማውቃት ምህረትን ነው በደንብ ማውቃት ምህረትን አውቃታለሁ። ምህረትን ነው ያወራሁት በደንብ ማውቃት ምህረትን ነው። ግን እንጃ ምን ማለት እንዳለብኝ አላውቅም። በጣም እድለኛ ነሽ እንደዚህ አይነት ፋሚሊዎች ከጎንሽ ስላሉ ማለት ነው። እኔ ታውቂያለሽ እንደ እህቴ ነው የማይሽ። እንዴት እንደምወዱሽ ሩታ ላንቺ አልነግርሽም ግን በቃ በጣም እድለኛ ነሽ። እናንተንም ፈጣሪ ጠብቃችሁ ከክፉ ነገር ሁሉ አሜን፣ ሚል ቆንጆ አንቺ የሚጠብቅሽ ፈጣሪ ባለሽበት ወዳችኋለሁ። በጣም ደሞ ክርስትና ለመብላት ያብቃል። የክርስትና እናት ካላረግሽኝ በቃ በቃ፣ የክርስትና እናት ካላረገችኝ። ጋይዝ ምን ትላላችሁ? እኔ ክርስትና እናት መሆን የለብኝም ደግሞ እንዲ ለኝ አለብሽ።

አለውኩ ሴት ስትሆን እኮ ነው። ሴት ብትሆን ለአንቺ ይሰልትሽ ነበር። ስለዚህ የክርስትና ለወንድ ባልሽ ቢኖር ነው። ባል ቢኖርሽ ባል ነው በቃ። ባይሆንም ግን እናት ነኝ በቃ አባቶኛለሽ። ሰሚ እንዴ! ብለሽ ነው ታቂያለሽ። እኔ ላንቺ ሩቻ ሩታ ሰሚ ባይሆን ገንፎ ለመብላት አምሮኛል። ደግሞ ይህን አጋጣሚ ተጠቅሜ ብዙ ብዙ ነገር ነው የማደርገው። ችግር የለውም እና በጣም ሞ የኔ ፍቅር በጣም ነው አመሰግናለሁ። እኔን አይደለም ቤተሰቦችሽን አመስግኝ፣ ፋሚሊዎችሽን። እነዚህ ማለት እዚህ ጋር አንድ አንድ አስመሳይ ሰው የለም። ሁሉም ሰው ከልቡ ነው። በቃ ምንም ቃል ስለሌለኝ በጣም እድለኛ ነሽ አልኩሽ። በቃ እውነትሽን ነው። እውነት መታደል ነው ሲል እንጃ ሰው እግዚአብሔርን በጣም እኔ እንጃ ምን አይነት ነገር እንዳለው ላንቺ መገመት አይከብድሽም። እና የሰው መወደድ ማግኘት ማለት ይሄ በጣም መታደል እና በጣም ነው የምወዳችሁ ሁላችሁንም፣ በእውነት ከልቤ ነው። እግዚአብሔር አምላክ ያክብርልኝ። እኔ እንጃ ታድጌ፣ ግን በጣም ነው የማመሰግናችሁላችሁ። ጌታን እኔ እንደውም በውስጥ እናወራለን። ሩታኔና አንቺ ጌታን በጣም እድለኛ ነሽ ይ ደስማአም ሆኒ ራሱ ማለት እንዴት ሪስፔክት እንዳለኝ ብታውቂ፣ ለቤተሰቦች ለፋሚሊዎች ወይ በጣም የማውቀው ነገር ስላለ ገባሽ። ማሮን እያሳጣችሁኝ ነው በእውነት እውነት ለመናገር ግን፣ እሺ እግዚአብሔርን አንደኛ፣ ፋሚሊዎችም ሁለተኛ፣ ፊፊም በዚህ ልክ አንችም እንደዚህ ማድረግሽ ለእኔ በጣም ትልቅ ነገር ነው። እነሱም እንደዛው በቃ ተጨንቀው ቤተሰቦችሽን ፋሚሊዎችሽን ትንክ ቢያቸው እነሱም ተጨንቀው እንደ የአጥር ውፍ አትስማሽ አዘጋጅተውልኝ ምናምን እንደዚህ አይነት ፕሮግራም ከዛ ደግሞ ከአንቺ ጋር ተነጋግረው ሌላ ነገር ምናምን ነው በቃ። እና በጣም በጣም ነው የማመሰግናት፣ ሁላችሁንም እግዚአብሔር አምላክ አይክርልኝ፣ ከልቤ ነው ጌታን እንደተረዳሁት ከሆነ አንቺ ደና እንድትሆኝ ነው የሚፈልጉት። ማለት አንቺ ደና እንድትሆኝ ራስሽን እንድጠብቂ ደስተኛ እንድትሆኝ ብቻ ነው የነሱ ፍላጎት። ሶ አንቺ እነሱን ማስደሰት አለብሽ ራስሽን በመጠበቅ ራስሽን በመውደድ ደስተኛ በመሆን በ አይደለ ጋይስ፣ ተሳሳትኩኝ። ትክክል ናሽ። እኔ ልመስክር ለነሱ እና ደግሞ በዚህ አጋጣሚ ጋይስ ቮት አድርጉኝ። ሽቱክ አዋርድ ላይ ላይቭ ገብቼ ነግራችኋለሁ ብዬሽ ሳል ነግራችኋለሁ። እጩ እኮ ነኝ የእንትን ላይቭ ስትሪመር፣ ቤስት ላይቭ ስትሪመር እጩ እኮ ነኝ። ታዲያ ምን ችግር አለኝ? እኛ እያለን ቦት እናረጋለን። ቮት አድርጉኝ እስኪ ጌታ ማውራለን። እሺ ቤያቸው ልጆቹ እኩሪ። ተመስገን በማለት ፈጣሪን አመስግኝ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 አንገትሽን ቀና አድርገሽ ኩሪ፣ ተገዢ መሆንሽን ሩት ለፈጣሪ ማንነትሽ ይናገራል። ጨዋነትሽ ይነበባል ከግንባርሽ ባይጻፍ፣ ዓይንሽ ያቃጥራል የልብሽን ንጽህና። እንባሽ ተናግሯል፣ ድምፅሽ ሳይሰማ ህዝብ አውቆታል። ጨዋነትሽ በእህቶችሽ ተመስክሯል፣ አፍሽ ባይናገር ስምሽ ይበቃናል። የአጥር ወፍ አትስማሽ፣ ስታምጪ ሰው አይስማሽ፣ ህመምሽን ቀላል ደስታሽን ብዙ አንድ የሆንሹ ስትሆኝ ብዙ የሆድሽን በእቅፍሽ ያስታቅፍሽ ጤንኛ የሚሳም ልጅ ይስጥሽ። ከልብሽ ተደሰች ወልደሽ ስትነሺ የእናትነት ጸጋ ፈጣሪ ስለሰጠሽ ጸሎታችን ይሰማ ለፈጣሪ ተናግረናል። ወዳጆችሽ ሲመርቁ ከትንሽ እስከ ትልቁ ወልደሽ ሳሜ ልጅሽ ሲልሽ ማሚ

እንድትሆንሽ ዳባሽ አስተማሚ በሴት ተባረኪ የልብሽ አካሚ በወዳጆችሽ ኮርተሽ አደባባይ ውጪ በምርጥ ዙፋን ሁሌም ተቀመጪ። ጨረቃነሽ ሩታ አድናቂዎችሽ ኮከብ አሳመረሽ የእህቶችሽ በፍቅር መከበብ በመሀል ደምቀሽ ስታበሪ በእህቶችሽ ሁሌም ኩሪ የእኔ ሩታዬ ጨዋ ሰው አክባሪ በምድር ስትኖሬ ተወደሽ ኖሬ። ስላዳመጣችሁን አመሰግናለሁ በጣም እኔም እኔም በጣም